ኳተሮች የታላችሁ የታላችሁ ተቀበሉ። ኳተር ገብቻለሁ። እኛ በጊዜ ሳውዲ አረብ፣ ኦኬ አይፎን ዚ በጊዜ ሳውዲ አረባችንን እንገባለን ብለን ማቃችንን ጨርቃችንን ይዘን መጨረሻ አላሁ አክበር፣ እንደዚህ እየተጉላላ እንገኛለን። ግን ኤጀንሲው እኔ እንጃ፣ እኔ አግኝቼ ባኝከው ደስ ይለኛል። አስባችሁታል? እየበረር ነው። ስንት ሰዓት ነው የበረር ነው? ሰባት ሰዓት ነበር። አንቺ እስኪ ተናገሪ ከየት አባሽ ነው የምትበሪው? ሰዓት ነበር፣ ሰባት ሰዓት ተኩል ነው ኳተር የበረር ነው። ከኳተር ይኸው የሚወስደው

እኔ ቆይ አሁን አሁን ቢሮ አይገባም። አሁን አናግራታለሁ። ሶስት ሰዓት እኮ ነው። አዎ ምንድነው ያደረጋችሁ ትላታለሁ አለ እኮ። መጠቃቀም የሚባል ነገር አለ፣ ግን እንደዚህ ማዕሌሽ። አሁን እኛ 7 ሰዓት ተኩል ነው የበረር ነው ማታ፣ እዛ ሌሊት 11 ሰዓት ተኩል ደረስን። ኳተር ማለት ነው። እንግዲህ ስድስት ሰዓት ነው ብለን ወይም ደግሞ 12 ሰዓት ነው ብለን እየተራሮጥን ስንሄድ ከአስራ ሁለት ሰዓት በኋላ ነው የምትበሩት አሉ። እግዚአብሔር ደንግጠን እንደገና ሀበሻ ፈልገን እዛው የሚሰራ ልጅ አብራርቶ ነገረን። ፒኤም እና ኤኤም አለ። ኤኤም ገባችሁ ፒኤም ነው። ለምንድን ነው እንደዚህ አርቆ የቆረጠላችሁ? ኃጢያት አይደለም አለና ያው ቁጭ ብለናል። ሶስት ነን እዛም ጋር ፍላራት

መጨረሻችን እንዲወደ አይገርም። ቤተሰብ እንግዲህ የተፈጠረው ምንድን ነው ኳተር ትራንዚት በትራንዚት ነው። ይሄ ነው ኳተር ደርሰን ኳተር ላይ ከአስራ ሁለት ሰዓት በኋላው ነው የሚለተባል ይህን አስራ ሁለት ሰዓት ምን እናድርገው? እየተኛን እየተነሳን፣ ስንት ጾመኛ ሰው አለ እየዞር እኔ ወይኔ በሆነ ነገር አልጨናነቅም። እና ልጅቷን በቃ ተነሺ እንዙር ነው ያልኳት። የምር እንዙር በቃ እንጽናና እስኪ በቃ እንረጋጋ። ስንት ነው የሚያለቅሰው? በዛ ላይ ኳተር የመሰላቸው ብዙ ሰዓት አላየንም እና የመሰለን ኳተር ደርሰን ከትንሽ ደቂቃ በኋላ መብረር ነው እንጂ ኳተር ላይ 12 ሰዓት መዘዘ ላ ወላ ማለሽ መፈከርና አላሰብ ነው ፈጽሞ ማለት ነው አልምኩ ኳተርን ደህና ነን፣ እግዚአብሔር ይመስገን። ግን በጣም ርቦናል። ውሃ ጠምቶናል። ትንሽ እኔ አረብኛ ስለምችል፣ እንግሊዝኛ የለም። ደግሞ ሰራተኛው ሁሉ ዩጋንዳ፣ ህንዲ፣ ፊልፒን ምናምን ነው እና አረብኛ ስታወሯቸው አይሰሙም። የዛው ሀገር ዜጋ አንዳንዶች ከብዙ አመት ከቆዩ ሰዎች ካገናኛችሁ እንጂ የዛ ሀገር ዜጋ ካልሆነ ወይም እንደዚህ እንዳልኳቸው ካልሆነ መስጠቀር፣ ሌላው ሰራተኛው በሙሉ እንግሊዝኛ ነው የሚያወራው። እኛ ደግሞ እንደምታውቁት ከመስኮት ተደብቀን ነው መስኮት ላይ አንገታችንን አውጥተን ነው የተማርነው እና ኖ እንግሊሽ ምንድን ነሽ ኤም ነሽ ኤም አልቦ እንደዚህ እየጦስ ነው እንገኛለን እንጂ ምንደኛው ጉድ የሆነች ናት። ኤጀንሲው ግን የማይረባ ነው፣ የምር በጣም ነው የተናደድኩት። እና መጠቀም አለ እኮ በላሽ ነው የወሰደው መጠቀም እኮ አለ። ምን አይነት መጠቀም ነው? ምን አይነት ራስ ወዳድነት ነው? ሰውን የመሰለ በጣም እኔ ችግር የለውም። ኮሎምበስ ኩትም ምንም እያገኘው እየጠረቃቀስኩ ነው። ግን ጾመኞች የምር አስባችሁታል፣ በጣም ነው ያሳዘኑኝ። ፈጅር ፈጅር ማለትም ሌሊት 12 ሰዓት ነው የገባ ነው የምትበሩት ከ12 ሰዓት በኋላ ነው አሉ። ወላ የበረር ነው እንደውም ከ13 በኋላ ነው ማለት ትችላላችሁ። እዚህ ጋር እንግዲህ እኔ በጣም ደብሮኝ ዝም ብዬ ጓደኛዬን እያዛኳት እገኛለሁኝ ብሎ ወይዘ በጣም ያምራል እንትኑ የኳተር እንትን ኤርፖርት በጣም ያምራል። ሱቆች አሉ። ብቻ ሲጀምር ከኢትዮጵያ ኤርፖርት በጊዜ ነበር የገባ ነው። ውሃ ጠምቶናል። ውሃ አንድ ቡና መቶ ሰባ ብር፣ ውሃ ደግሞ አንድ ሊትር መቶ ሀምሳ ብር እንዴ ነው የሚሸጠው አባቴ እኛ ደግሞ ብር ያል ያዝን ስናሳዝን፣ እኔ ፋራዋ ሁለት ሌትር ውሃ ታቅፌ ሄድኩኝ ሲሄድ ከዛ እንትኑ ጋር ውሃ አይገባም ብለው መለሱብኝ። በቃ ያው በጥማት እንገኛለን፣ ግን የሆነ ሰውዬ ጠይቄ በእንትን ሃይላንድ የለም እንጂ በእጃችን እንዲህ እየጠጣን ውለናል። እግዚአብሔር የተመሰገነ ይሁን፣ አልሞትንም። ሰዓታችንም እየደረሰ ነው። አልሙሁን ተከታተሉን። እግዚአብሔር ሲያደርግ እንደዚህ ነው። መቼም እሆናለሁ ብላችሁ ያላስባችሁትን ሲያደርጋችኋል። መቼም እወጣለሁ ብላችሁ ካላስባችሁበት ቦታ ያወጣችኋል። መቼም ይሳካል ብላችሁ ያልጠበቃችሁትን ሕልም ያሳካላችኋል። መቼም እቆምበታለሁ የማትሉት ቦታ ላይ ያቆማችኋል። መቼም አላልፈውም ያላችሁትን ነገር ያሳልፋችኋል። የማይቻለውን የሚያስችል አምላክ ተመስገን። እዚህ እያዛኳ ትገኛለች። በጣም ደብሯታል። ወይ መስማን ብቻ የምንቅርፍ ተገናኝተን እንትን ማለት ነው። ኤርፖርቱን ከነ ገለባብጠን ነው እየዞር ነው። መጥፋት ላ ሰው ቢኖረን አሁን ሽል ብለን እንወጣ ነበረ። ምክንያቱም በቃ በጣም አስቀያሚ ጊዜ ነበር እያሳለፍን የነበረው። በጣም ደብሮናል። ምን በላ ምን ጠጣውም፣ እየቆየን ነው ያገኘ ነው። ምክንያቱም ከእውቀት ነጻ ስለሆን ለመጀመሪያ በሉት መጀመሪያ ያው ስንሄድ እንደዚህ አናውቅም ነበር፣ እና አሁን ለመጀመሪያ በሉት አንዳንድ ነገሮችን ቼክ ማድረግ መጠየቅ ምናምን ለመጀመሪያችን ነው። እኔ ግን ደፋር ነኝ፣ እየሄድኩ ርቦኛ እላቸዋለሁ ማለት ነው ማለት አንዱ የውሃ ቦታ አሳየን። አንዱ ደግሞ ቆሎ ምናምን ተጋበዝን ማለት ነው። ብስኩት ምናምን አመጣለን። ቆሎ ደግሞ ሀበሻ ይዘው ነበረ። በቃ እየተከፋፈልን እኔ ምሩብ ይዤ ነበር፣ ብስኩትም ይዤ ነበር። እዛ ድንገት ትራንዚት ስለሆነ ትዝጊ ያለሽ ብለው አስዘሩ ነበረ። ለማንኛውም በዚህ መልኩ እያለን ሰአቱን እየገደል ነው እንገኛለን። እንደው ለመዳም ራሱ ብንደርስላት ረመዳድ ኮ በስንት ጉጉት ነው የምትጠብቀን። ስንት ሳህን አጠራቅማ፣ ስንት ልብስ አጠራቅማ ነው የምትጠብቀን። እየመክተብን እንት መጅኖን ትስተና ለመዳም እያልን እየዛ ግን እንገኛለን። ብቻ እግዚአብሔር የተመሰገነ በስተመጨረሻ ዋና ፕሌኑ አጠገበቀ አጠገበት በሩን እንደከፈታችሁት ፕሌኑ ውስጥ ነው ተገቡት። እዛ ገብተናል። ከ አስባችሁታል ውለን አድረን በማግስቱ ነው። አይ እንጃ ዞረብኝ። ብርድ ነው እናቴ፣ የለበስ ነው ብታዪው የምር በጣም ይበርዳል እ እኔ ወይስ ሰውነት የሳስቶ ነው? ምካይፉን አልቻልኩትም። በቃ የሀገር ነገር ነው የተሸከምኩት፣ ከጭቅላት ስከያጠን ድረስ ማለት ነው። በስተ መጨረሻ ወደ ሳውድ ለመብረር ተዘጋጅተናል። እባካችሁ ሁላችሁም ጸሎት አድርጉልኝ ድ አድርጉልኝ ምክንያቱም ውስጤ በጣም ፈራ። ለምን እንደሆነ አላውቅም። እዚህ ስገባ እየፈራሁ ነው። እንሁም ገብተናል።